ሐቢባ ደግሞ አቴንሽን የምትፈልጊው ብር ለመስራት ነው። እናንተ ቻይና ስትመጪ መተሽ የምታለቅሺው ብር ሜክ ለማድረግ ነው እንጂ ብሶትሽ እንትን ለማለት አይደለም። እውነቴን ለሽቀላ ነው፣ ለሽቀላ ነው ቀንታችሁ ባታአል በምንድን ነው የሚቀነው? ጄኮብ ሌቭል አስራ ሶስት ነው። ሃያ ስድስት አበባ በህይወትህ ተሰጥቶሃል። በአስራ ሶስት አበባ እንትን ብለህ ቀይረኸው ሰተህ፣ ግን ፎቶህ ላይ ግን ሌቭል ፊፍቲ ነው ያለው የቲክቶክ ያስቃል። እና ይሄን ነው። አዎ ዊጌ እንትን ወጣ አይደለ? አሁን ገብቼ ያስተካክለዋለሁ። እባክሽ እኛ ጊዜ የለንማ እናቱ። እኛ እኮ አሁን ስራ በር ላይ ቆሜ ነው የማወራችሁ ስራ ቦታ ጋር እኮ ነው ያለሁት። የምሬን። ቅንድቤ ቅንድቤን፣ አዎ አሰራለሁ ቅንድቤን። አይ ዶንት ኬር እናንተ፣ ቀልዱ እናንተ። እኔ አይ ዶንት ኬር። እኔ እኮ አልተሳደብኩም። እኔ እኮ የሀቢባ ልጆች አልተሳደብኩም፣ እሷናት በኋላ ሰደበችኝ ያለችው እንጂ እኔ አልተሳደብኩም። እኔ እስካሁን ማስረጃ እየጠየቅኩኝ እኮ የለም ማስረጃ። ልጆቼ እንደንቆሮ አለች ምናምን ውሸት ነው የወላችሁ። ስንደቃለኝ አስደቃለኝ። ምን አለች መሰላችሁ? ልጄ አንዳ ሲወለድ ጆሮ ደፍ ነበረ መስማት አይችልም ነበር። ደፍ ሜዲካልም ህጋዊም ቃል ነው። ባይዘወ ደፍ ደፍ ነበረ። ከዛም በኋላ ሰርጀሪ ተሰራለት፣ ይሄ እንዲሰማ የሚያደርገው ማለት ነው። ሰርጀሪ ተሰራለት ና ከዛም በኋላ ምንድን ነው ያለችው ስፒች ቴራፒ መሄድ አለበት ልጅ አለች። ስፒች ቴራፒ ልጄ ሲሄድ በአረብኛ ወይስ በእንግሊዘኛ ላርግልሽ ተባልኩኝ። በእንግሊዘኛ ይሁንልኝ ሞር ኢንተርናሽናል ቋንቋ ስለሆነ። ሶ ልጇ እንግሊዘኛ ብቻ የሚያወሩት ልጆቿ አማርኛ አይችሉም። ባይዘወይ እንግሊዘኛ ብቻ የሚያወሩት ቢካዝ ኦፍ ስፒች ቴራፒ። ሶ አማርኛ ልጆቿን አታወራቸውም። ለምንድን ነው ስባል ቶሎ ከቻፕ እንዲያረግ ምናምን። ይሄ ደግሞ ትክክለኛ ነገር አይደለም። ስፒች ቴራፒ ምናምን እኔ ያለፍኩበት ነገር ነው። ስለዚህ ልጆቻችሁ የተለያየ ቋንቋ ቢያወሩ የተለያየ ቋንቋ ቢያወሩ ወርድ ባንካቸውን ያስተካክላል፣ ቃላት አወጣጥን ያስተካክልላቸዋል፣ ኮግኒቲቭ ስኪላቸውን ራሱ ያሳድጋል ምናምን እና መልቲሊንጓል ሀውስሆልድ ከሆነ አሁን እኔ ቤት ኦሮምኛ ይነገራል፣ አማርኛ ይነገራል፣ እንግሊዝኛም ይነገራል። ሞስት እንትናቸው የኔ ልጆች እንግሊዘኛ ነው፣ አማርኛም ፒክ ነው። ስፔሻል ሁለተኛው ልጅ በጣም አማርኛ ፒክ እያደረገ ነው በጣም። ስለዚህ ማልቲሊንጓል ሃውስሆልድ ከሆነ ስፔሻሊ፣ እዚህ ውስጥ ስፒች ዲሌይድ ልጆች ያላችሁ ስፒች ቴራፒ ሊያስፈልገው ከሆነ ልጅሽ እንግሊዘኛ ብቻ አታውሪ። አንቺ በምትግባቢበት ቋንቋ ልጅሽን ብታዋሪው ሞር ማለት ነው ቃላት ባንካቸውን ያሳድጋል። ቃላት አወጣጣቸውን ያሳድጋል። ብዙ ነገራቸውን ኮግኒቲቭ ስኬላቸውን ያሳድጋል። ግን እቺ ሴትዮ ያለችው እንግሊዘኛ ብቻ አውሪው ቋንቋ በደንብ እንዲለምድ ነው ነው። ይሄ ትክክል አይደለም፣ ትክክል አይደለም፣ እንዳትሸወዱ የምረኝ ነው። ስለዚህ ስፒች ዲሌት ልጆች ያላችሁ ሰዎች ስፒሽ ቴራፒ ልጃችሁ የሚያስፈልገው ብላችሁ ካሰባችሁ መልቲሊንጓል ሀውስ ሆልድ ከሆነ እንደኛ በአማርኛ ወሮኛ ወይም የተለያየ ብሔር ቋንቋ የምናወራ ከሆነ ቤት ውስጥ እሱን ነው ልጆችን እያወራሽ ማሳደግ ያለብሽ። በጣም ጥሩ ነው፣ በነገርች ላይ በጣም ጥሩ ነው። እሷ ግን ያለችው እንግሊዘኛ ብቻ ነው ልጆቿን ልጆቿን አቢባ እንግሊዝኛውን ሳችን እንግሊዘኛ ነው ልጆቿ የምታወራቸው። ሶ እንዴት ነው ቋንቋቸው የሚያድገው? እኔ በእንግሊዝኛ ነው የምሰራው። ከስተመር ሰርቪስ ስራ ነው የምሰራው። በእንግሊዝኛ ነው ከኮርኮሮቼ ጋር ኮሚኒኬት ማድረገው፣ ግን እስትራግል እንደማድረግ ታውቃላችሁ። ከአምስት አመት ልጅ ጋር መግባባት እውነቴን ነው እስትራግል አደርጋለሁ። ምክንያቱም ያኔ ለምን አላለቀሰችም? ይሄ ተደስድብ ነው አሁን ይህንን ስላልኩኝ ይሄ ስድብ ነው? ንገሩኝ እስቲ ልጅን ስድብ ነው? የቱ ጋ ነው ስድቡ? ሰደበችኝ ያለችው ይሄ ነው። ልጅን ደንቆሮ አለችው ያለችው ይሄ ነው። እሄ ስድብ ነው? እሄ ስድብ ነው ወይ? አሁንም እናቶች የሰጠችው እንትን ብዙ ሰው ስለሚከተላት ዴንጀረስ ነው፣ በጣም ዴንጀረስ ነው። እኔ ራሱ ፌል ያረኩበት ነገር ነው። በመጀመሪያ ልጄ እና ምንድነው መልቲሊንጓል ከሆንሽ መልቲሊንጓል ከሆናችሁ እሱን ነው የተለያየ ቋንቋ ልጆቻችሁን አስተምሩ። ቀጥሎ ልጆች ቤታችሁን ሚዩት አድርጉ ብዬን ያስተማርኩት፣ ቤት ሚዩት ማድረግ ማለት ቲቪ ማጥፋት የሚያወሩ ቶዮችን ምናምን መነቃቀል ባትሪያቸውን መነቃቀል እና ላይክ ሞር እንደ ገጠር እንደ ኢትዮጵያ ገጠር እንደመኖር ማለት ነው። እሱ በጣም ለስፒች ይረዳል። በነገራችሁ ላይ ቢኮዝ ብዙ ሰው ያወራል። ልጆች ደግሞ በኢሚቴሽን ነው የሚማሩት። ገብታችኋል? ይሄንን ነው እዛን ኦሮሞ ጊፍተሮቿን ለመያዝ እኔ ማለት ነው እኔ ልጇን ደንቆሮ አለች። እኔ ደግሞ በመጽሐፍ ቅዱስ የሰው ልጅ ደንቆሮ ብሎ መሳደብ መንግስተ ሰማያት አያስገባም። እውነቴን ነው፣ እንደ ግብረ ሰዶማዊ መሆን ነው፣ እንደ ነብሰ ገዳይ እኩል መንግስተ ሰማያት አትገቡም። የሰው ልጅ ደንቆሮ አይባልም። የምሬ ነው። በጣም አጢአት ነው፣ በጣም አጢአት ነው፣ ትልቅ አጢአት ነው እና እኔ እንደዚያን ቃል ካንደበቴ አይወጣም። እግዚአብሔር ምስክሬ ነው። እኔ እንደዚያን ቃል ካንደበቴ አይወጣም። እንኳን ላይክ ሚጠሉኝ ሚወዱኝ ሚጠሉኝ እንኳን ይመሰክሩልኛል። የሰው ልጅ ደንቆሮ ምናምን ብዬ ስሳደብ ማለት እኔ ትልቅ ሰውንም አልሳደብም። በጣም መጥፎ ስድብ እኮ ነው እና that's the day i offered ያ እና ኤግል ምናም የሚባል ጊፍተሮች አሏት እና ኦሮሞ ጊፍተሮቿ እኔን ዘረኛ ናት አላስገባትም ብላ ከቤት ታዩ ጋር ጌም ነበራት እና እኔ እኔ ዘረኛ ከሆንኩኝ ቤት ታዩስ ብጽእት ናት። እነ ጆከርስ ምናም የሚል ጥያቄ ሲነሳባት ኦሮሞ ጊፍተሮቿን ለመያዝ ጊፍተሮቿን ለመያዝ ልጇን ሳይመንን ደንቆሮ ብላ የሰደበችው ሀቢባ ራሷ ናት። ሀቢባ ራሷ ናት ለሰልሳዳቢ ልጇን የሰጠችው በእውነት ለተሳዳቢ ልጇን የሰጠችው ሰዎች ልጇን ደንቆሮ ብለው እንዲሰድቡባት የሰጠችው እሷ ናት። አሁን ይሄንን ልጇን ደንቆሮ ብለው ሲሰድቡ የተናደደችም አይመስለኝም። ይቅርታ አድርጉልኝ ደስ ሚላት ይመስለኛል። በጣም ደስ የሚላት ይመስለኛል። ኦ ወ ቢዝነስ ኦፖርቹኒቲ ብላ የምትነሳ ይመስለኛል። ቢኮዝ ሺ ዝ ጎነ ሜክ መኒ እያለቀሰች ቲክቶክ ላይ ደስ የሚላት ነው የሚመስለኝ። ይቅርታ አድርጉልኝ። ስለዚህ ድራማ ነው። ሺ ሜድ መኒ ብር ሰራች። ከዛም በኋላ ኬክ ቆረሰች። በቃ ይሄ ነው፣ የጀመረችውን ቤት ትጨርሳለች። ኢትዮጵያ ይሄ ነው እውነታው፣ ይሄ ነው በእውነት የምሬ። ልጅዋ ልጇ ደንቆሮ ብሎ በመሳደቡ አዝና አይመስለኝ አዝና አይመስለኝም። እኔ ልጆቼ ከዚህ በላይ ተብሏል። እነ ጂጂ ክያ፣ እነ ጫልቶ ኦሮሚያ ከሁለት ሳምንት በፊት ልጆቼን ምን ሲሉ እንደነበረ ሰምታችኋል። ሰምታችኋል መቼም እንደው ከኔ በላይ ተብሏል። ልጁ ከኔ በላይ ተብሏል። እብሬ እዚህ በጣም ሶሻል ሚዲያ ላይ መጡና ዘ ሆል ኦፍ ዘስ መልዳውን ያለቅሳሉ ምናምን ብርሜክ ያረጋሉ፣ ብርሜክ ያረጋሉ። ይሄንን ካልተረዳችሁ እኔ ምን ማረግ እችላለሁ? ወዶች ማሮቼ ስለዚህ ዊጉን አስተካኪ አላስተካከል። አይ ሉክ ፐርፌክት። ይሄን ፊልተር ደግሞ ይዤ ስራ ብገባ ደስ ይለኛል። እናንተ እንዴት ያሳምራል። የምታውቁኝ ሰዎች ይሄን አልመስልም። በነገራችሁ ላይ ይሄ የቲክቶከሮች የለም፣ ትዳር የሚያፋታውን ፊልተር አድርጌ ነው። ያ ፊሊተር እናቱ ፊሊተር፣ ትዳር የሚያፋታው ፊልተር። ይመጡና በቃ ይሉባቸዋል። አለቀ በቃ ሚስቱን ዞር ብሎ ሲያይ ሻሻስን ካልሲ ያርጋለች አርጋለች። ነጭና ጥቁር ካልሲ ያርጋ ቤት ውስጥ እያለች ነው ሚስትየው። ከዛ እችን ደሞ ሲያት እችን ደሞ ሲያት ትላለች። ከዛም በኋላ ይመጣና አንበሳ፣ አንበሳ ባል ፈልጊልኝ። ባል የለም፣ ቲክቶክ ላይ ባል የለም። ቲክቶክ ላይ ባል እንዳትፈልጉ ባይዘወይ ተክቸው አለ። ግን እዚህ ውስጥ አንድ ቁጥር ጻፍ። ሚስቶች የፋሲካምበ አዎ፣ እና ይሄንን ነው። በቃ አሁንም የኔን ማስረጃ እኔ ልጅሽን ሪከርድ አለኝ። ስቲ ሰምችሻለሁ። አንድ ቀን ማስረጃ ብታሳይ ጥሩ ነው፣ ደስ ይለኛል። እኔ ብር ቀጣለሁ፣ ከቲክቶክ ጠፋለሁ ብያለሁ፣ ይቅርታ ጠይቃለሁ ብያለሁ። ልጅሽን ሀቡ ሀቡነት ደንቆሮ ብላኝ ብዬ ስሳደብ እኔ እንደማልለው ማንም ያውቃል፣ ጠላቴም ሰይጣንም ያውቃል። ባይዝ ባይዝ፣ ወይ እንደዚህ ብዬ እንደማርሳደም እንኳን አምላኬ እና ማለት በቅርቡ 6 6 6 ስለምታመልኪ ብዬ ነው። ወይ ደፍረቷ ጂጂ እየረገጠችች ነው። ታዲያ የቆሻሻን ቆሻሻን አረግጥ ምን ማድረግ ይቻላል? ንጹህ ቦታ ነው የሚረገጠው። ትርገጠኝ፣ እኔ ግን መልሼ ቆሻሻን አረግጥ እያላችሁ አሁን፣ እኔ በጂጂ መሰደብ የሚያናድደው ሰው ካለ ይገርመኛል። በጂጂ መሰደብ፣ በዮናስ ሙሉነ መሰደብ የሚያናድደው ሰው ካለ እኔ ይገርመኛል። እኔውም በማን ብሰደብ እንደምናደር ታውቃላችሁ? ኤልሻዳይ ብትሰድበኝ ታስለቅሰኛለች። አዲሱ መኪናም ተበላሸ ብለ። ስለዚህ ሳይመን መስራት አለበት። አሁን መክሬያታለሁ። ሀቢባ አርግጂ አርግጂ። ከዛም በኋላ ከእርግዝና ጀምሮ ልጁ ስራ ይሰራል። ሪል ኦርጋኒክ ይሄን ምክር አድርሽልኝ ሀቢባዬ። ትናንትና በእነ ሳይመን ስትነግጂ አይቼሻለሁ። እኔ ደግሞ እንደ ምክር ብታረግሺ፣ ሶስተኛ ልጅ ብታረግሺ ልጁ ከእርግዝና ጀምሮ ስራ ይሰራል። ስታረግሹ ስራ አማረኝ እንትን አማረኝ፣ አንበሳ አማረኝ፣ ዩኒቨርስቲ አማረኝ፣ እንደዚህ እያልሽ ሰውን ጋዝላይት ማኒፕሌት እያደረግሽ ከእርግዝና ጀምሮ ልጁ ሆድ ውስጥ ጀምሮ ስራ ይሰራል። እነ ሳይመናውን በቅርቡ ኢንተርኔት ላይ መሆን አልፈልግም፣ አትቅረጭኝ፣ ካሜራ ፑት ፎን ወይ ማሚ ምናምን ስለሚሉሽ ይሄኛው ህፃን ግን ሆድ ውስጥ ጀምሮ ስራ ይሰራና ለሚቀጥሉት ስምንት ዘጠኝ ዓመታት እንትን እንደ ታክሲ የለም። እንደዛ ስራ ይሰራልና፣ ብታረግዢ፣ እንደ ሀሳብ ብታረግዢ ጥሩን አርግዘሽ ከዛ ልጁ ከሆድ ውስጥ ጀምሮ ስራ ይሰራል። ገንዘብ ያመጣል። የገንዘብ ምንጭ ይሆናል። ስትወልጂ ደግሞ ለክርስትና ቤቢ ሻወር እያልሽ፣ ልጄ ጥርስ ወጣ፣ ዳዴ አለ፣ ማሚ አለ፣ ልጄ ሮጠ ሄደ፣ ልጄ በሀፍ በርዝደይ ሶስት ወር፣ ስድስት ወር፣ ዘጠኝ ወር፣ አንድ አመት እያልሽ በርዝደይ። እንደዚህ አይነት ነገር የለም ዳዲ አለ፣ ልጄ ጎረቤቴን ስንጠራ ሀና አለ፣ እንደዚህ እያልሽ ሴሌብሬት ኬክ እየቆረጥሽ አይ ዶንት ዋን ክራይ ምናምን እያልሽ ማለት ነው። አይ ዶንት ዋን ሚስ ማይ ላሽስ እንደዚህ እያለቀሽ ማለት ነው። እንደዛ ብታረጊ ብዙ ቆንጆ የቢዝነስ ኦፖርቹኒቲ ይሆንልሻል። እና እንደ ምክር እንደ ሀሳብ ነው። ቢኮስ ትናንትና በነ ሳይመን ስትሰራ ይቻሉ ሳይመን በጣም ቆንጆ እየ የልጅ ነው፣ የኔ ደፎጭ ሲያምር ጸጉሩ ሲያምር፣ እግዚአብሔር ያሳደገው በእነሱ አሁን፣ እነ ሳይመን ምናምን በቅርቡ አይሰሙሽ፣ ምስሜ ድፍን ነው ማሚ፣ ካሜራ ዞር አርግልኝ ምናምን ይልሻል። እያደጉ ነው። አሜንዬም እያደገች ነው። ስለዚህ አዲስ ልጅ ግን ቢሆን ለሚቀጥሉት ስድስት ሰባት እስከ ዘጠኝ አመት ምርጥ የቢዝነስ መስሪያ እንደ ታክሲ የለም፣ እንደ ሱቅ ከሆድ ውስጥ ጀምሮ እንትን ይላል እና በቃ ትክክለኛው ጉራጌ ጉራጌ ሚስቱ ሞታ ሱቅ ይከፍታል። ጉራጌ ተረግዞም ሆድ ውስጥ ሆኖ ስራ የሚጀምረው ምናምን የሚለውን ነገር ፕሩፍ ታደረግለናል። ምርጥ ጉራጌ መሆንሽንም ታሳይናለሽ። ስለዚህ ይህን ነገር ብሰሪበት ደስ ይለኛል። ሀቡነት እላለሁ። እርጉዝናት ሁሌ ነው። እኔ ሁለት አመት እኮ ነው ያረገዘችው። ሁሌ እኮ እርጉዝ ነኝ ትላለች። እኔንም እኮ የዛን ጊዜ እንትን ስትለኝ፣ እኔ እርጉዝናት ተዋታት ትናገሯት ምናምን ስል ነበር ያእና ብታረግዝ እኔም ደስ ይለኛል እኔም መጥቼ ጊፍት እሰጣለሁ ለቢዝነሱ ቢዝነሱን ሰፖርት አደርጋለሁ መጥቼ እልሻለሁ እናቱ በሉን ስራ ሊሄድ ነው እንግዲህ የቁጭ ብለን እንግዲህ ማለም ቅመሞችን ሰብሰብ አልሰክስም አልሰክስም እንዴ እንዴት ይረገዛል እናንተ ሀርድ ሊከር ምጠጩን ደግሞ አቁም የመጀመሪያ ማንሽ ሀቢብ አቡነት ሀርድ ሊከር በዛ ትልቅ እቃ ምናምን የቀዳሹ ሀርድ ሊከር አቆሚ። የለም እና አርግሺ፣ ወለጂ፣ ስራ ስሪበት። በልጁ ይመች፣ መልካም ስራ ያ ስራ ትስራ። እንደ ታክሲ እንደ ሱቅ ምናምን ነው ምቆጥሩ። አሁን አንቺ አዲስ ልጅ ብትወልጂ ብታረግዥ ልጁ ከሆድ ውስጥ ጀምሮ ስራ እንደሚሰራ አልጠራጠርም። አልጠራጠርም እነ ሳይመን በንጹህ ልጅነታቸው ትናንትና አምጥተሽ እንደነገርሽባቸው፣ አዲሱ ልጅ ከሆዱ ጀምሮ ከሆድሽ ውስጥ ጀምሮ ሶስት ወር ሞላው ልጄ ያው፣ እንደዚህ የሆነ እግር አወጣ ሆድ ውስጥ ልጄ ደግሞ እንዲህ ያለ አምስት ፓውንድ ተብሏል። አሁን እንደዚህ እያልሽ ኬክ እየቆረስሽ ደግሞ ሁሌ ኬክ ይቆረስ። ኦኬ፣ እንደ ሀሳብ ነው ሴሌብሬት ነ ስለዚህ ሰው ደግሞ ጊፍት እንዲሰጥ። የአሜሪካ ዲያስፖራ ደደባ አደል? ኬክ ባየ ቁጥር ያ ኬክ ባየ ቁጥር ጊፍት መስጠት ካልሰጠው ካልሰጠው ይላል። የአሜሪካ ዲያስፖራ ባህሪያት ነው። ስለዚህ እሱን አድርጊበት። ኬክ ሁሌ በቃ ፎሬን ሪዝን ልጅ የላይኛው ጥርሱ ወጣ እንደዚህ እያልሽ እንተ ምት ጥሩ ነው። ጀለሲ አው ጀሪዬ በጣም ጀለስ ነኝ። እና ሀቡነት ከንደገና በአመት ደግሞ እንዳትረሺ ዲቪሞይ ዲቪ ቫሉቻው